የስልጠና ልምምድ እያደረገ የነበረ አንድ የኢፌድሪ አየር ኃይል ተዋጊ ሄሊኮፕተር በከሃዲ ዋና አብራሪ አማካኝነት ቴክኒሻኑና ረዳት አብራሪውን በማስገደድ ኤርትራ ማረፉን የፌድሪ መከላከያ ሚኒስቴር አስታወቀም። ሚኒስቴሩ በሰጠው መግለጫ ሄሊኮፕተሩ ባለፈው አርብ ከጠዋቱ ለሰዓት ከ35 ጀምሮ በመደበኛ የስልጠና ልምምድ ላይ ነበረ ሲሆን ተዋጊ ሄሊኮፕተሩ ከግንኙነት ውጭ በመሆኑ በሰራዊቱ በአካባቢው ማህበረሰብና በአጋሮች ለተከታታይ ቀናትና ሰዓታት ፍለጋ ሲደረግለት መቆየቱንም አስታውሷል። ሆኖም ሂሊኮፕተሩ በካዲው ዋና አብራሪ አማካኝነት ቴክኒሺያን እና ረዳት አብራሪውን በማስገደድ ኤርትራ ማረፉን የተገኙ መረጃዎች እንደሚጠቁሙ ሚኒስቴሩ ገልጿል። ሚኒስቴሩ እንዳለው ልማታዊ መንግስታችንና ህዝባችን ድነትን ተረት እያደረጉ ባሉበትና የመከላከያ ሰራዊታችን በሀገር ውስጥና በዓለም አቀፍ ደረጃ ከፍተኛ ዝና የተጎናጸፈ ባለበት ወቅት የሀገሪቱ ጠላቶች የደከመች ኢትዮጵያ ለማየት ሀገሪቱን ለማተራመስ ላይታች እያሉ ነውም ብሏል። ሆኖም መንግስታችንና ህዝባችን ከተያያዙት የልማትና የዲሞክራሲ ስርዓት ግንባታ ለአፍታም ቢሆን ሊያደናቅፉት የሚችል ሁኔታ እንደሌለ መግለጫው አመልክቷል ይላል። የኢፌዲ መከላከያ ሰራዊትም የመንግስታችንና የህዝባችን አለኝታ በመሆን የሻዕቢያን ተላላኪዎችና ቅጥረኞች በከፍተኛ ህዝባዊነትና ጀግንነት ከተቀበሩበት መቃብር ለሀፍታም ቢሆን ቀና እንዳይሉ በማድረግ ሰላማችንና ልማታችንን እናሳካለን ብሏል።